ጥቅምት 23 ቀን 2018 ዓመተ ምህረት እንግዲህ የተለያዩ የመኪናዎችን የዋጋ ዝርዝር ይዘን ቀርበናል። ከ250ሺህ ብር ጀምሮ መኪናዎች ይኖራሉ። ቪዲዮውን እስከ መጨረሻው ተከታተሉ፣ ላይክ እና ሼር ሰብስክራይብ ማድረግ እንዳትዘነጉ። አሰላሙ አለይኩም ወረህመቱላሂ በረካቱ። ሰላም ጤና ይስጥልኝ፣ ክብራትና ክብራን የዩትብ ቻናል ቤተሰቦች ነው። እንደምን አላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ዘያልኩኝ። እነሆ ዛሬ እንግዲህ በርከት ያሉ መኪናዎችን ይዤ እቀርብ ያለው ከላይ በምስሉ የምትመለከቱት የመኪናው አይነት ወይም ብራንዱ ዳማስ ሲሆን እንግዲህ ዳማስ ሁለት በመባል ሞዴሉ ይታወቃል። 2006 ሞዴል ነው። ትራንስሚሽን ማኗል ነው። ነዳጅ የሚጠቀመው ቤንዚም ነው። ታርጋ ቁጥር ኮድ ሁለት ነው። ኤኤ ብሎ የሚጀምር እንግዲህ ይሄ መኪና የሚገኘው በአዲስ አበባ ከተማ ቀራ አካባቢ ይታያል ማለት ነው። የመገኘው እዛ ነው። አድራሻው ፋብሪካ ቫን ነው ማለት ነው። ስልክ ቁጥር 47 17 በማለት ይህ ቁጥር የብዙ መኪናዎች የምታገኙበት ነው ማለት ነው። በመቀጠል ከላይ በምስሉ የምትመለከቷት እንግዲህ እቺ ለሽያጭ የቀረበች ኒሳን ፒካፕ ትባላለች። ኒሳን ፒካፕ ናት። ብራንዷ ኒሳን ነው የአመረታት ፋብሪካ ወይም ድርጅት ማለት ነው። ሞዴሏ 1987 ሞዴል፣ ትራንስሚሽን ማኗል ናት። ነዳጅ ቤንዚም ትጠቀማለች። ታርጋ ቁጥር ኮድ 2 ኤኤ ብሎ የሚጀምር የሚታየው አዲስ አበባ ፈረንሳይ አካባቢ ይታያል ማለት ነው። ፈረንሳይ ለጋ ሲሆን ማለት ነው እንግዲህ ቶዮታ ዲኤክስ ቅያሪ ይገባል። የዚች መኪና ዋጋ ስንት ነው ካላችሁ 480 ሺህ የኢትዮጵያ ብር ነው። ስልክ ቁጥር ያው የቅድሙ ነው፣ ወይም ልድገምላችሁ፣ 0913 06 47 17 ነው ማለት ነው። ወደ ቀጣው እናመራለን። ላይክ እና ሼር፣ ሰብስክራይብ እንዳትረሱ። ከላይ በምስሉ ይች የምትመለከቷት መኪና እንግዲህ ዲዮ ትባላለች። ዲዮ የሚባል ብራንዷ ዲዮ ነው። ሞዴሏ ማቲዝ 1998 ዓመተ ምህረት ነው። ትራንስሚሽን ማኑዋል ነው ማለት ነው። ማኑዋል ነው ትራንስሚሽኗ። ነዳጅ ቤንዚን ትባላለች። ኮድ 2 ኤኤ 8000 ቤት ብሎ የሚጀምር ነው ማለት ነው። አዲስ አበባ አቃልቴ አካባቢ ትታያለች ይች መኪና። የፈለገ ሰው በምንሰጠው ስልክ ቁጥር መቀንጠብ ይችላል ማለት ነው 0913064717 በማለት የመኪናው ባለቤት መሆን ይችላሉ። በመቀጠል እንግዲህ የትዮታ ምርት የሆነው ራቫፎር ነው። የዚህ ራቫፎር ብራንዱ ትዮታ ሲሆን ሞዴሉ ራቫፎር 1995 ነው። ትራንስሚሽን አውቶማቲክ ነው ማለት ነው። ማርሹ ነዳጅ ቤንዚን ይጠቀማል። ታርጋ ቁጥር ኮድ ሁለት ኤኤ ዘጠኝ ሺ ብሎ የሚጀምር ዘጠኝ መቶ ብሎ የሚጀምር ይቅርታ። እንግዲህ መኪና የሚታየው የት አካባቢ ነው ካላችሁኝ፣ ጦር ኃይሎች አካባቢ አዲስ አበባ ይታያል ማለት ነው። ኢንጂን ሳይዙ ሁለት ሺ ሲሲ ነው ማለት ነው። እየዘም የመኪና እንግዲህ መገኛ ስልክ ቁጥር እስካሁን የነገርኳችሁ የደጋገም ሁላችሁ ስልክ ቁጥር ነው። በቁጥሩ በመደወል እንግዲህ መኪናውን ጦር ኃይሎች አዲስ አበባ አካባቢ ሄዳችሁ ማየት ትችላላችሁ። አለበለዚያ በስልክ ቁጥሩ መደወልና መረጃ መውሰድ ትችላላችሁ ማለት ነው። ወደ ቀጣው የምናመራ ይሆናል። ከላይ በምስሉ የምትመለከቱት እንግዲህ የሱዙኪ ምርት ነው። ብራንድ ወይም ያመረተው ፋብሪካ ካምፓኒ ሱዙኪ ሲሆን እንግዲህ ሞዴሉ ኤክስ 17 2002 ሞዴል ነው። ትራንስሚሽን ማኗል፣ ነዳጅ የሚጠቀመው ዴዘል ነው። ታርጋ ቁጥር ኮድ 3 ኤኤ ብሎ የሚጀምር ማለት ነው። በ0 ብሎ የሚጀምር ነው ታርጋ ቁጥሩ እንግዲህ። የመኪና የሚገኘው አዲስ አበባ ነው። ኢንጂን ሳይዙ 2700 ሲሲ v6 ሞተር ያለው ማለት ነው። ሰባት ሞተር ሰርቫይድ ቦድ ያለው ይህ መኪና እንግዲህ ለሽያጭ የቀረበ ሲሆን ዋጋው 1 ሚሊዮን 400 ሺህ የኢትዮጵያ ብር እየተባለ ይገኛል። 1 ሚሊዮን 400 ሺህ በ0913 06 47 17 በመደወል የዚህ መኪና ባለቤት መሆን ትችላላችሁ ማለት ነው። ወደ ቀጣው የምናመራ ይሆናል። ላይክ እና ሼር ሰብስክራይብ እንዳይረሳ። በመቀጠል እንግዲህ የምትመለከቱት ቶዮታ ሃይሎክስ ዲፎርዲ ነው፣ ኪንካፕ መኪና ይባላል። እንግዲህ ይህ መኪና ተኋላ ያለችው በሯ ተከፋች ናት፣ ግን ትንሽ ስለሆነች ኪንካፕ ነው የሚባለው ማለት ነው። የቶዮታ ስሪት ነው፣ ሃይሎክስ ዲፎርዲ ሞዴል 2004 ነው። ትራንስሚሽን ማኗል ነው። ነዳጅ የሚጠቀመው ዲዘል ነው። ታርጋ ቁጥር ኮድ ሶስት ነው። ይህ የሚገኘው በአዲስ አበባ አምስት ኪሎ አካባቢ ይገኛል ማለት ነው። ማሳሰቢያ ሞተር አልፈታም። ቻንሲ ከፊት ለፊት አለው ማለት ነው። ቻንሲ ከፊት ለፊት አለው። እንግዲህ ይህንን መኪና የፈለገ ሰው በዚሁ እስካሁን በነገርኳቸው ስልክ ቁጥር መደወል መግዛት ይችላሉ። ዋጋው ምን ያህል ነው ካላችሁኝ፣ አንድ ሚሊዮን 750ሺ የኢትዮጵያ ብር ነው። በጣም አሪፍን ጥሩ ዋጋ ነው። አንድ ሚሊዮን 750ሺ 2004 ሞዴል ነው ማለት ነው። ወደ ቀጣው የምናመራ ይሆናል። በመቀጠል እንግዲህ በጣም ርካሿ መኪና በዚህ በቪዲዮ ላይ ያለችው እቺ መኪና ናት። እንግዲህ በጣም የተመታታች እና የተጠጋገነች መኪና ናት። ግን ያው እንግዲህ የፈለገ ሰው ገዝቶ ማንኮራኮር ይችላል ማለት ነው። በኪራይ ባጃጅ ወይም በኪራይ መኪና ከመሄድ የራስ አድርጎ አበጃይቶ በራስ መኪና መሄድ የሚያል ነገር የለም። ይች መኪና ኦፒል ትባላለች። ኦፒል የሚባል ፋብሪካ ምረታ ሲሆን 1999 ሞዴል ናት። ንጹሕ ናት ማለት ነው። ዋጋዋ 250ሺህ ኢትዮጵያ ብር ነው። መገኛ ስልክ ቁጥር 0953 41 77 55 በማለት እንግዲህ ይችን 1999 ሞዴል መኪና እንግዲህ በ250ሺህ ላፎንቴ ማድረግ ይችላሉ ማለት ነው። በመጨረሻም እንግዲህ ከላይ የምትመለከቷት መኪና እንግዲህ ፒውጋቱ ትባላለች ማለት ነው ፒውጋት ትባላለች። የአመረታት ፋብሪካ ድርጅቱ ፒውጎት በመባል ይታወቃል ማለት ነው። እንግዲህ ይች መኪና ሞዴሏ 206 ሞዴል፣ ዓመተ ምሕረቷ ግን 204 ነው። 204 ዓመተ ምሕረት ነው። ሞዴል ያልኳቸው አንዳንድ መኪና በቁጥር ሞዴል ይሰየማልና፣ ና በዛ ነው ይቺ የተመረተችው 204 ነው። ትራንስሚሽን ማኗል ነው። ነዳጅ ቤንዚን ትጠቀማለች። ታርጋ ቁጥር ኮድ ሁለት ነው። ኤ ብሎ በዜሮ ቤት የሚጀምር አዲስ አበባ ትገኛለች። ፈረስ ጉልበቷ አሺ1 1100 ሲሲ ነው። 1100 ሲሲ ነው። እንዳትንቋት በጣም ጉልበት ያላት መኪና ናት ማለት ነው። እንደምትመለከቱት በጎን ለጎን ከርቀት የተነሳችው ፎቶ ነው። ስልክ ቁጥር 0913 06 47 17 በማለት የዚች መኪና ባለቤት መሆን ትችላላችሁ። ክቡራትና ክቡራን የዩትዩብ ቻናል ቤተሰቦች፣ እንግዲህ የዛሬው ቪዲዮ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ ና ሼር፣ ሰብስክራይብ ማድረግ እንዳትዘነጉ። ለወዳጅ ዘመዱ አድርሱት። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የአለም ዳርቻ ሰላማችሁ ይብዛ። ሰላሙ አለይኩም ረህመቱላህ ወበረካቱሁ